ሐዋርያ ሥራ ምዕራፍ አንድ እነርሱም በተሰበሰቡ ጊዜ፣ ቁጥር ስድስት ጌታ ሆይ፣ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እነርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። በጌታ በኢየሱስ ስም ቃሉ ተባርከዋል። ባለፈው ሳምንት ስለ መንፈስ ቅዱስ የጀመርነው ለምንድነው ይህን ትምህርት የምንማረው ብለን ጠይቀናል። ምናልባት ላልነበራችሁ ሰዎች መንፈስ ቅዱስን መማር ወይም ይህንን ርዕስ መማር ስለ እምነት ስለ ብልጽግና ስለ ፈውስ ምናልባት ለምንድ ነው፣ በዚህ ጊዜ ያልተማርነው ብለን ከጠየቅን የመጀመሪያው በመጽሐፍ ቅዱስ ከተጠቀሱ በጣም ታላላቅ ከሆኑ ኪዳናት ወይም ደግሞ ተስፋዎች መካከል አንዱ መንፈስ ቅዱስ ነው። ሁለት ትልልቅ ኪዳን ተሰጥተዋል። የመጀመሪያው የመሲው መወለድ ነው። ሁለተኛው መንፈስ ቅዱስ ይመጣል የሚል ነው። ሁለተኛው ይህንን ትምህርት መማር ያለብን እግዚአብሔር ለሰው ልጆች የሰጠው ታላቅ ስጦታ ነው። ጌታ ኢየሱስ ክርስቶስ እናንተ ክፎች ስትሆኑ ልጆቻችሁ ምናልባት እንጀራ ቢለምናችሁ ዳቦ ቢለምናችሁ፣ ጊንጥ እንደማሰጡ፣ ድንጋይ እንደማሰጡ ሁሉ እግዚአብሔር ደግሞ ለሚለምኑት ለምርጦቹ የመጨረሻ ቤስት ስጦታ መንፈስ ቅዱስን ነው የሚሰጣቸው። ስለዚህ መማር ያለብን ስለዚህ ጉዳይ እግዚአብሔር የሰጠን ቤስት የሆነ ውድ የሆነ የአዲሱ ኪዳን ስጦታችን ነው። ሌላው ሶስተኛ ይህንን ትምህርት ለምንድን ነው የምንማረው ብለን ስንጠይቅ፣ ቤተ ክርስቲያን የተወለደችበትና ያደገችበት በመንፈስ ቅዱስ ውስጥ ነው። ሐዋርያት ሥራ ምዕራፍ ሁለት ጀምሮ እኔ ማምነውን ነግሬያቸዋለሁኝ። ቤተ ክርስቲያን በኃይል ተወለደች ብዬ ማምነው ሐዋርያት ሥራ ምዕራፍ ሁለት ላይ በመጣው የእግዚአብሔር መንፈስ መንፈስ ነው። ስሙ ይባረክ። ስለዚህ ከዛ ጊዜ ጀምሮ የቀጠለችው ያደገችው የሰፋችው ከአሥራ ሁለት ወደ ሰባ ከሰባ ደግሞ ወደ ሶስት ሺህ ከሶስት ሺህ ወደ አምስት ሺህ እያለ ወደ ሚሊየን ሐዋርያ የበዛው በመንፈስ ቅዱስ ነው። አራተኛ በእኛ ውስጥ ስለሚኖር አብሮን ስለሚኖረው እንደ እንግዳ እንድናየው አይገባ፣ መንፈስ ቅዱስን መማር ያለብን። እርግጠኛ ነኝ ቤት ውስጥ ያሉን የምንወዳቸው ልጆቻችን፣ ሚስቶቻችን በደንብ እንደምናውቅ ምን ይጠላሉ፣ ምን ይወዳሉ፣ ምን ያስደስታቸዋል፣ ምን ያስኮርፋቸዋል ብለን ልናገባ ስንል ያጨን ሰዎች ስለ እሷ እንደምናጠና አብሮን ስለሚኖረው መንፈስ ቅዱስ ማወቅ አለብን። ምን ይወዳል፣ ምን ይጠላል፣ ምን ስሆንለት ይደሰታል የሚለውን ማወቅ አለብን። ስለዚህ ይሄ ትምህርት ያስፈልገው አብሮን በእኛ ውስጥ ስለሚኖር መጽሐፍ ቅዱስ በብዛት የእግዚአብሔር ቤተመቅደሶች ናችሁ የእግዚአብሔር መንፈስ ማደሪያ ናችሁ ይላል። ሌላው ቶሎ ብለን ያየነው አምስተኛ፣ በዚህ ዘመን በመንፈስ ቅዱስም በጣም ብዙ አይነት የተጭበረበረና የተምታታ ነገር ስላለ ኦሪጂናሉን መማር አለብን። ምሳሌ እነግሬያቸዋለሁ። አሜሪካን ሀገር ፎርጅ ዶላር ሲያስቸግራቸው በየማለዳው ኦሪጂናል ዶላር በእጅ ያስቆጠሯቸው ነበረ። ስለዚህ ስለ ሐሰት ትምህርት ማጥናት ሳይሆን ስለ እውነተኛው ትምህርት መማር ነው የሚያዋጣው። እውነተኛውን ስትሞሉ፣ ሐሰተኛው ይገለጣል። ብርሃን ካለ ጨለማ ይወገዳል። ስለዚህ የጨለማ አምስት መገለጫ የሐሰት ትምህርት 18 መለያ አንልም። እሱን ስንዘረዝር አብዴት እያደረገ ይመጣል። ውሸት ሁልጊዜ ይፈበረካል። ስለ እውነት ከገባችሁ ግን ውሸት ይዋረድ። ስለዚህ አሁን በዚህ ዘመን የስተት አስተማሪዎች የስተት ነቢያት የስተት አገልጋዮች ምልክታቸው እንዲ ነው የሚመጡት እንዲ ነው የሚሄዱት ብላችሁ እሱን አብዴት ያደርግና ደግሞ እውነት መስሎ ይመጣል። ስለዚህ እውነትን ታውቃላችሁ ነው የሚለው ስለ ውሸት ታውቃላችሁ አይልም። ስለ ውሸት ትማራላችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ስለዚህ መማር ያለብን ኦሪጂናሉን ነገር ወደ ውስጣችን ማስገባት ስላለብን ነው ክብር ለኢየሱስ ይሁን። ሌላው ብርታትና ኃይል ከሱ ስለምናገኝ ነው። የብርታትና የኃይላችን ምንጭ ነው። ብንደክም ሚያበረታል። መንፈስ ግን ድካማችንን ያግዛል። አጋዣችንን ማወቅ አለብን። ሰባተኛው በዚህ ዘመን የመንፈስ ቅዱስ ዘመን ስለሆነ መማር አለብን። ይሄ ዘመን የመንፈስ ቅዱስ የሆነው ቴዎሎጂያንስ የሚስማማሉ። ከሐዋርያት ስራ ምዕራፍ ሁለት በኋላ ኢየሱስ ክርስቶስ ዳግም እስከሚመለስ ድረስ የመንፈስ ቅዱስ ኤጅ ወይም የመንፈስ ቅዱስ ዘመን ነው የሚባለው። እግዚአብሔር አብ የተገለጠበት ነበር። እግዚአብሔር ወልድ የተገለጠበት ነበር። አሁን ደግሞ እግዚአብሔር መንፈስ ቅዱስ በመንፈስ አካል በምድር ላይ ወክ እያደረገ የሚሰራበት። እኔ እንዲሄድ ይሻላቸዋል ብሏል ጌታ። እኔ ካልሄድኩ አይመጣም መጽናኙ። ኢየሱስ ሚሽኑን ጨርሶ ሄደ። ቤተ ክርስቲያንን ያስረከባት ለመንፈስ ቅዱስ ነው። ስለዚህ እሱን መማር አለብን። እነዚህን ሰባት ምክንያቶች ለምንድን ነው የምንማረው የሚለውን ቶሎ ብለን በወፍ በረር አይተናል። ኦኬ ሁለተኛ ያየ ነው ይሄ መንፈስ ቅዱስ ማን ነው? ብዙዎቻችን እሳት፣ እርግብ፣ ሙቀት፣ ወንዝ ነጭ ነገር ስናይ ሁሉ መንፈስ ቅዱስ ሚመስላቸዋል። ውሃ ሲያይ ሁሉ ውይ መንፈስ ቅዱስ እዬ ሊሉ ይችላሉ። እሱ መገለጫው ነው። መንፈስ ቅዱስ ውሃ አይደለም፣ እሳት አይደለም፣ ጨርቅ አይደለም፣ ዘይት አይደለም። መንፈስ ቅዱስ አምላክ ነው ብለናል። እንዴት አወቃችሁ ካላችሁ እግዚአብሔር አብ፣ እግዚአብሔር ወልድ በተጠሩበት ሁሉ እግዚአብሔር መንፈስ ቅዱስ ተጠርቷል። ባይዘዌ እግዚአብሔር የሚለው የሥላሴ የሦስቱም መጠሪያ ነው። እግዚአብሔር አብ አብን ያሳያል። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ። ጌታ ኢየሱስ ክርስቶስ ይህንን ተናግሯል። እንግዲህ ሂዱና አሕዛብን ሁሉ እ በአብ ቀጥሎስ በመንፈስ ቅዱስ ስም የጠራው ሶስትም ይሁን ነው። በአብ በወልድ በመንፈስ ቅዱስ ስሞች አላለም። ስም የሥላሴን አንድነት ያሳያል። እያጠመቃችኋቸው ያዘዝኩትን ሁሉ እያስተማራችሁ ደቀ መዛሙርት ያደርጓቸው። እግዚአብሔር መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ወልድ በተጠራበት ሁሉ አለ ጳውሎስ ሲባርክ ሰላምታ ሲሰጥ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም የመንፈስ ቅዱስ አንድነት እና ብረት ከእናንተ ጋር ይሁን። ሁሌ ሲባርክ በእነዚህ በሶስቱ የስላሴ አካላት አምላክ ነው ስንል እኩል ስሙ ተጠርቷል። በፍጥረት ዓለም ውስጥ ነበረ። ስለዚህ ኃይል አይደለም፣ አንቀጥቅጦ መሄድ አይደለም። እሱ መለኮት ነው። ብዙ ሰው ልብ ውስጥ አሁንም ለመንፈስ ቅዱስ ራሱ ምስጋና የሚቀርብ አይመስለው እና መንፈስ ቅዱስን እናምልክ ይልና አይመጣለትም። ራሱ ኢሜጁ ላይ ቶሎ የሚመጣለት ማን ነው? እግዚአብሔር ወልድ የተሰቀልክልኝ ይሞትክልኝ አይከፋውም። እግዚአብሔር ወልድ፣ መንፈስ ቅዱስ ብታመሰግኑ፣ አንድ አምላክ ነው። ሁሉም ምስጋና ይቀበላል። ለእግዚአብሔር አብ ምስጋና እንደምሰጡ ሁሉ ለእግዚአብሔር መንፈስ ቅዱስ ምስጋና ይገባዋል። እንዴት ታወቀ? አምላክ ለመሆኑ ምንድነው ባህሪው? ቶሎ ብዬ የተናገርኩት የአምላክ ባህሪ የመጀመሪያ ሁሉ መቻል ነው። መንፈስ ቅዱስ ሁሉን ይችላል። አዎ ይህንን ቃል በቃል ተነጋግረናል። ሉቃስ ላይ እንዴት ይሆናል ወንድ ስለማለክስል መንፈስ ቅዱስ በአንቺ ላይ ይመጣል። አሜን በለዋ። በጣም ያለ ዘር ያለ ወንድ እንድትጸንስ ያደረገው ሁሉን ቻይ መንፈስ ቅዱስ ነው። ስለዚህ ሁሉን ይችላል። የሌለን ወደ ማኖር ያመጣል፣ ይፈጥራል። ሌላው በሁሉ ስፍራ ይገኛል። የአምላክ ባህሪ ነው። ሰው በአንድ ስፍራ ነው ያለው። ግርማ የሚባለው ወንድማችን መምህር ግርማ እዚህ ቁጭ ብሎ አለ። ግርማን የሚመስል መንትያ ጀሞ ሶስት ቢኖርም ግርማ አይደለም። ምናልባት መንትያ ያላችሁ ሰዎች አንዱ ድሬዳዋ አንዱ እዚህ ቢሆን ሁለታችሁም በተለያየ ቦታ ናቸው። ሰው ውስን ነው። አምላክ ግን በአንድ ጊዜ በሁሉ ስፍራ ይገኛል። እግዚአብሔር መንፈስ ቅዱስ አምላክ ነው። ዳዊት ከመንፈስህ ወዴት እሄዳለሁ፣ ወደ ተራራ ብሄድ፣ ወደ ጥልቅ ብሄድ አንተ በዛ አለ። መንፈስ ቅዱስ አምላክ ነው። ሌላው ሦስተኛው፣ ፈጣሪ ነው መንፈስ ቅዱስ ብለናል። አምላክ የመፍጠር አቅም አለው። ለሁሉም ጥቅሱን አልናገርም። አምስት አራተኛው፣ መንፈስ ቅዱስ ምንድን ነው ብያቸዋለሁ፣ አምላክ ነው። አምልኮን ደግሞ ይቀበላል። ሐዋርያት ሥራን አይተናል። የመጨረሻ የተመለከት ነው መለኮታዊ አካል አለው። መንፈስ ቅዱስ ማን ነው? የመጀመሪያ አምላክ ነው ብያለሁ። ለአምላክነቱ አምስት ዝርዝር ሰጠኋችሁ። ሁለተኛ መንፈስ ቅዱስ ማን ነው? መለኮታዊ አካል ያለው ነው። በጣም ልብ ብላችሁ እንድሰሙ ይፈልጋለሁ። በእንግሊዝኛ ስታነቡ ኢት የምትጠቀሙበትና እርሱ የምትሉት ሂዝ የምትሉትና ኢት የምትጠቀሙት አሁን፣ ለዚህ ግዑዝ ነው አይደል? ይሄ ምንድን ነው? ህይወት አለው። ዳጎን እንደዚህ ነው በሉ። እንግዲህ ምናልባት ኤልያስ አምላካችሁን እስቲ ቀስቅሱት ይላቸዋል። የሆነ ሙቀጫም ነገር ይመስለኛል ፈልጠው ያዘጋጁት ተዚህ ላቸኋል። የበዓል ነቢያት ማለት ነው። ይጀቧጨሩ በአበዓሉ የተነስ ይሉት። አረ ኮርኩሩት፣ በደም ኮርኩሩት። ገበያ ሄዶ ነበር ይላቸዋል። እና ገዑዝ ነው፣ ህይወት የለው። አሁን እርሱ አትሉትም። እርሱ የሚባለው አካል አለው ለሚንቀሳቀስ ነው፣ ማንነት ላለው ነው። መንፈስ ቅዱስ በእንግሊዘኛው ማንብቦ ደግሞ በአማርኛው ግን እርሱ የእውነት መንፈስ በመጣ ጊዜ ተብሏል። እርሱ ከተባለ አካል አለው ማለት ነው፣ ማንነት አለው ማለት ነው። ንፋስ አይደለም። እሳት አይደለም። ወንዝ አይደለም። ግዑዝ አይደለም። የሆነ አናውጦ መሬት አሰብሮ ወይ ወንበር አሰብሮ አንፈራፍሮ መሄድ አይደለም። አካል ያው፣ መለኮታዊ አካል ያለው አምላክ ነው። እርሱ ተብሏል። ለኃይል እርሱ አይባልም። ግዑዝ ነዋ። እርሱ የሚባለው አካል ላለው ማንነት ነው። ኢየሱስ ጌታ ነው። ስለዚህ መለኮታዊ አካል ስላለው መለኮታዊ አካል ያላቸው ባህርያት በመንፈስ ቅዱስ ላይ ታይተዋል። ምንድነው አካል ያለው ባህርያት? የመጀመሪያው አካል እውቀት አለው። ቀጥሎ ፍቃድ አለው። ቀጥሎ ስሜት አለው። መንፈስ ቅዱስ መለኮታዊ አካል ስላለው እውቀት አለው፣ ሁሉን ያውቃል። ፍቃድ አለው፣ እርሱ የሚፈቅድ ነው። ከመጽሐፍ ቅዱስ እናያለን። ቀጥሎ ስሜት አለው። ይሄ ግዑዝ ነገር ስሜት አለው? በጣም የእግዚአብሔር ሰው ፑልፒቱ አዘነብኝ በጣም ተጫንኩት ፑልፒቱን ብል ፓስተር ምነካውን ምትሉኝ ፑልፒት እኔ ሌ ሊያዝን አይችልም ለምን ማንነቱ ስብዕና ያለው ሳይሆን ግዑዝ ነው መንፈስ ቅዱስ ግን ግዑዝ አይደለም ስሜት አለው መጽሐፍ ቅዱስ ይህንን በግልጽ ይናገራል መለኮታዊ አካል ስንል አካል ያለው ማንነት ሁሉ እውቀት ፍቃድ ስሜት ስላለው መንፈስ ቅዱስ ጋር ስንመጣ ኃይል አይደለም ስንል ለምንድን ነው የሚያውቅ ነው የሚያዝን ነው ስሜት አለው ደግሞስ የሚፈቅድ ነው የሚከለክልም ነው ይህንን ከመጽሐፍ ቅዱስ ቶሎ ብዬ ላሳያችሁ ስለ እውቀቱ አንደኛ ቆሮንጦስ ሁለት አስር ላይ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ያውቃል ይላል። መንፈስ ቅዱስ ሁሉን አዋቂ ነው። መለኮታዊ አካል ያለው አካል ያለው የመጀመሪያ እውቀት ያለው ነው። ስለዚህ ያውቃል። ምን ያውቃል? የሰውን ነገር አይደለም፣ ሱማ በጣም ቀላል ነው። የእግዚአብሔርን ጥልቅ ነገር ሳይቀር እንኳን ያውቃል። መንፈስ ቅዱስ ሁሉን አዋቂ ነው። እግዚአብሔር በዚህ ልክ አይናችንን ይግለጠው። ባለፈው ተናገር ያለው ሃናኒያስ ሰጲራ መንፈስ ቅዱስን ለማታለል ሞከሩ አይደል? አውቃል ጴጥሮስ እንዴት መንፈስ ቅዱስን አታለላችሁ አለ እነሱ ጓዳ ጨርሰውን የመጡት ያውቃል መንፈስ ቅዱስ የት እንደነበርን ቅድም ያውቃል ምን ሰርተን እንደመጣን ያውቃል ሁሉን አዋቂ ነው ሁለተኛ ቶሎ ብዬ ስሜት አለው ሮሜ ስምንት 27 ን መያዝ ትችላላችሁ እውቀት አለሁ ለሚለው ስሜት አለው ስሜት የሚገለጠው በምንድን ነው አንደኛ በሐዘን ነው ሁለተኛ በደስታ ስሜት ውስጣችን የገባው የሚገለጠው ዝም ብሎ ፍልቅቅ ፍልቅቅ የሚል ሰው አዝኗለው የምትሉት አይደለም ያዘነ ሰው ፊቱ ቅጭም ይላል ለዚህ ነው መጽሐፍ ቅዱስ ሲናገር ጳውሎስ ኤፌሶን አራት ሰላሳ ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አትበሉ? አታሳዝ የሚያዝን ከሆነ አካል ያለው ነው ማለት ነው። መለኮታዊ አካል ያለው ነው መንፈስ ቅዱስ አካል ያለው ነው ስንል ኃይል አይደለም፣ ንፋስ አይደለም። መለኮታዊ አካል አለው ስንል ያውቃል፣ ያዝናል። ማዘን ብቻ አይደለም ይደሰታለም። እግዚአብሔር መንፈስ ቅዱስን የምታስደስቶ ያደርጋችሁ እባካችሁ ጮሁና አሜን በለው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት ይላል። ስለዚህ አካል አለው ማለት ነው። ኢሳያስ 63 አስርን ያዙ ቅዱሱን መንፈስ አስመረሩት ይላል በብሉ ኪዳን። ስለዚህ ተመልሶ ጠላት ሆነባቸው ይላል። አዘነ ማለት ነው። የሚያዝን አካል ነው። እግዚአብሔር አይናችንን ይግለጥ። ሶስተኛው ፍቃድ አለው፣ ይፈቅዳል ባይዘው የመንፈስ ቅዱስ መንፈስ ቅዱስ በርናባስና ሳውልን ለጠራዋቸው ስራ ለዩልኝ አለ። መለየት የሚፈልግ መጥራት፣ መያዝ የሚፈቅድ ሙሉ መቶ ፐርሰንት ፍቃድ ያለው አምላክ ነው። ለዚህ ነው ሐዋርያ ሥራ ምዕራፍ 16ን ስታነቡ የፊልጵሶስ ቸርች ከመመስረቷ በፊት ወንጌል ሊሰብኩ ወደ መቄዶንያ መግባት ፈልገው የእግዚአብሔር መንፈስ ከለከለን ይላል። ይከለከላል። መንፈስ ቅዱስ ቁጭ በል ይላል። ቅዥ ቅዥ አትበል ይላል። ስለዚህ ግዑዝ መፍቀድ አይችልም። ብረት ብረቱ ቢፈቅድ እንግዲህ እሄዳለሁ ወደ ጅማ አልልም። ብረት አይፈቅድልኝም። ባሱ ከፈቀደ በባሱ ተሰፍሬ ወላይታ ሶዶ ደርሼ እመጣለሁ። አደለም? ባሱን የሚነዳው ሰውዬ አካል ካለው ነው መፍቀድ የሚችለው። መንፈሳዊ አካል መንፈስ ቅዱስ አለው። ኃይል ብቻ አይደለም። ይሄ ከገባችሁ የትምህርቱ ሙሉ ሐሳብ ገብቷችኋል እየገባን አዲስ ኪዳን ላይ ስላለው ስራ ስናይ ያስተምራል፣ ይመክራል፣ ይቀባል። ሁሉ ነገር ከዚህ ነው የሚጀምረው። መንፈስ ቅዱስ እውቀት አለው፣ ፍቃድ አለው፣ ስሜት አለው። ሐዋርያት ሥራ 16 6ን መያዝ ትችላላችሁ። በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። እንዳይሰብኩ ከለከላቸው። ለምን? ትክክለኛ ራይት ፕሌስ ፊልጵስዮስ እንዲገቡ ነበረ። ስለዚህ መንፈስ ቅዱስ የሚከለክልም የሚፈቅድም ነው። ቶሎ ብዬ ወደ ሁለተኛ ዋና ርዕስ ልግባ እንግዲህ ስለ መንፈስ ቅዱስ ለምን እንማራለን? አለን ሰባት ነጥብ። መንፈስ ቅዱስ ማን ነው? አምስት ነጥብ። የመጀመሪያው አምላክ ነው፣ በአምላክ ስር አየን። ሁለተኛው አካል ያለው መለኮታዊ አካል ያለው ነው። አካል ለመኖሩ ሶስት ነገር አየን፣ ፍቃድ፣ እውቀት፣ ስሜት። ኦኬ መንፈስ ቅዱስ በብሉ ኪዳን ቶሎ ብለን እንያዝ። መንፈስ ቅዱስ በብሉኪዳን ብሉኪዳን በጣም መቼም አንዳንድ ሰዎች ከብሉኪዳን ኪዳን ጋር ጠባላቸው ገና ሲሰብኩ እኔ የጸጋው ወንጌል ሰባኪ ነኝ ይላል። ደስ ይላል። ማንም የህግ ወንጌል ሰባኪ የለም። ወንጌላችን የጸጋ ነው። አንዳንዱ ብሉ ኪዳን አፍቃሪ ነው። ብሉ ኪዳን ካልተሰበቀ የሚያፋሽገዋል። እነሆ የሰራዊት ጌታ እግዚአብሔር ጠላቶችን በተንኳቸው ሲል ደስ ይላል። ብሉኪዳን አይተ እንደሆነ እነሆ በፊት የተከፈተ በጣም ብዙዎቻችን እንደውም ስናዝን የምንሄደው ወደ አዲስ ኪዳን አይደለም። ጌታ በኢየሱስ ኢሳያስና ኤርሚያስ በተለይ ኢሳያስን አታፍሪምና አትፍሪም የሚለውን በሾካካና ወጣና ጌታ ተናገር። ጥሩ ነው ጥሩ ነው የእግዚአብሔር ቃል ይሰራል። እንዳመናችሁት ነው፣ እንደተቀበላችሁት ነው። ቃሉ ይሰራል። እስትንፋሰ መለኮት አለው። ቤተ ክርስቲያናችን በዚህ በስልሳ ስድስቱ መጽሐፍ ታምናለች። በሁሉም ላይ እስትንፋሰ መለኮት አለ ብላ ታምናለች። መንፈስ ቅዱስ መርቶና ሞልቶባቸው ተጻፈ ብላ ታምናለች። ስለዚህ አዲስ ኪዳንን በምንሰብክበት ጊዜ አንዳንድ ሰባኪዎች እንደው እንደዚህ ባይረጉ ደስ ይለኛል። እንደ ሰባኪ፣ በተለይ ደግሞ እግዚአብሔርን እንደሚያገለግል እኔ ብሉ ኪዳን አይደለሁም ብሉ ኪዳንም ይወዱዋሉ። ኖ ኖ፣ ለትምህርታችን ተጻፈ ይላል እያንዳንዱ ነው። ባይዘዌ ብሉኪዳንን ስታነቡ ነው አዲስ ኪዳንን ደግሞ እየገባችሁ ሄደው፣ ጥላ ነው ይላል። አዎ ጥላ ነው። ጥላው ግን ሪሉ እስኪመጣ ነው። ሪሉን ስታገኙ ጥላውንም አብራችሁ ደግሞ ታያላችሁ። ስለዚህ ብሉኪዳንን እንቀበላለን። የእግዚአብሔር ቃል ነው። አንዳንድ ሰዎች የተፋታችሁ ህግ መንፈስ ነው። አንድ አገልጋይ ብሎ እኔ ከህግ አልታገልም እግዚአብሔር የጸጋ ወንጌል ኖ የእግዚአብሔር ቃል እስትንፋሰ መለኮትን እሺ። ብሉ ኪዳን 39 መጽሐፍ አለው አዲስ ኪዳን 27 በድምሩ ስንት 66። መንፈስ ቅዱስን በዚህ በ39 መጽሐፍ ውስጥ ስናይ ከአዲስ ኪዳኑ በተለየ መልክ የሰራበትም በተመሳሳይ መልክ የሰራበትም አለ። በተመሳሳይ መልክ የሰራበትን አዲስ ኪዳን ላይ ስንገባ እናየዋል። በተለየ መልክ ግን ሰርቷል። እንዴት ነው በብሉ ኪዳን መንፈስ ቅዱስ በተለየ መልክ የሰራው ካላችሁ፣ የመጀመሪያው መንፈስ ቅዱስ በብሉ ኪዳን ስታጠኑ ስታዩ በሁሉም ሰው ላይ አይሞላም አይወርድም ነበር። ይሄ ከአዲስ ኪዳን ይለያል። ደረጃ አንብብል ዘፍጥረት 6 ቁጥር 3 እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ስጋ ነውና። እርሱ ምን ነውና? ስጋ ነውና። እሺ ያዙልኝ። እዚህ ጋር መንፈሴ በሰው ላይ ስጋ ለባሽ ነውና ለዘላለም አይኖርም። ኃጢአት መጥቷል፣ አመፅ መጥቷል። ብሉ ኪዳን በሁሉም ሰው ላይ መንፈስ ቅዱስ አያድርም ነበር። ከአዲስ ኪዳንም የሚለየው አንዳንዶቹን ነበር። ፒክ እያደረገ ኃይል ይሞላቸዋል፣ ትንቢት ያናገራቸዋል። ምናልባት አንዳንዶችን ጠንካራ ያደረጋቸዋል። በኋላ የምናያቸው እነ ሳምሶን አይነት። ከዛ በኋላ ግን ይለያቸው ነበር። ስለዚህ በብሉይ ኪዳን ስናየው ብቅ እያለ ትንቢት እያናገረ መሄድ፣ ብቅ እያለ መስፍኖችን በአንድ የአህያ መንጋጋ አዲሽ እንዲገሉ ያደረግና መሄድ ነበረ። በቋሚነት በሰው ውስጥ አይኖርም ነበር። ይህንን የምታዩት ትንቢተ ኢዮኤል ምዕራፍ ሁለት፣ ባለፈው ተምረናል፣ ቁጥር 28 ላይ ከዚህ በኋላ አለ፣ መንፈሴን ሥጋን በለበሰ ሁሉ ላይ አፈሳለሁ። ይሄ ስለ አዲስ ኪዳን ነው የተናገረው፣ ብሉይ ኪዳን ላይ ሆኖ ነው። ከዚህ በኋላ ካለ ብሉይ ኪዳን ላይ የነበረ ሁሉ በሁሉ ላይ መንፈስ ቅዱስ አልነበረ። በአንዳንድ ሰዎች ላይ ነበር። ብሉይ ኪዳን ላይ ልመለስ። ስለዚህ በሁሉም ላይ አይገኝም ነበረ። ይህንን በደንብ ማየት እንችላለን። ሁለተኛ አገልግሎቱ ሲሰራ የነበረው መንፈስ ቅዱስ ነገስታትን ነቢያትንና ካህናትን እነዚህ ሶስት ኦፊሶች በብሉይ ኪዳን በጣም ትልቅ ኦፊሶች ናቸው። ነቢይ ካህንና ነገስታትን ይቀባላቸው ነበር መንፈስ ቅዱስ ይመጣል። ምናልባት ነቢይ ካስፈለገ የእግዚአብሔር መንፈስ ይመጣና ይወርድበታል፣ ትንቢት ያናግረዋል። የነቢያቱን ኦፊስ ያንቀሳቀስ ነበር አብቻሃለሁ ይለዋል። ልክ እንደ ኤልሳ በአንተ ላይ ያለውን እጥፍ መንፈስ ላይ ላይ ካልሰጠኝ አልለይህም። መንፈስ ቅዱስ ሰዎችን ነብይ ያደረጋል። በብሉይ ኪዳን እግዚአብሔር በመንፈስ ቅዱስ ነቢያትን ያስነሳና ይቀባ ነበር። ይህ በጣም ድንቅ ነው። ነቢያት ብቻ አልነበሩ የኪንግደም ወይ ደግሞ የመንግስታት ደግሞ ቅባት ያለባቸውን እነ ዳዊትን ይመጣና እግዚአብሔር አንደኛ ሳሙኤል ምዕራፍ 10 ላይ ልክ ቅባቱ ሲያፈስበት ከዚያን ጊዜ ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ ይላል። ምልክት ነበር ቅባቱ። ልክ ቅባቱ ሲንጠባጠብ መንፈስ ዳዊት ላይ ይመጣ ነበር። ስለዚህ ንጉስ የሚያደርገው መንፈስ ቅዱስ ነበር። ስለዚህ ነገስታትን ይቀባ ነበር። እሱ ብቻ አይደለም፣ ካህናትን ይቀባ ነበር። የቅባት አገልግሎት ለመጀመሪያ እግዚአብሔር ያስተዋወቀው ዘጽአት ምዕራፍ 30 ላይ ነው። ስለ ቅባት ያወራው ሙሴን ነው ዘጸአት 14 ላይ ወጡ ወክ እያደረጉ መንገድ ካጋመሱ በኋላ ሙሴ ጋር መጣና፣ ሙሴ አለው። አቤት፣ የተቀደሰ የቅባት ዘይት አዘጋጅልኝ አለው። ለምን? አንደኛ የቤተ መቅደስ መገልገያ ትቀባለ፣ ሁለተኛ ቤተ መቅደስ ውስጥ ገብተው የሚያገለግሉትን ካህናት ትቀባለ። ቅባት ምሳሌ ነው ለመንፈስ ቅዱስ። ቅባት መንፈስ ቅዱስ አይደለም፣ መገለጫው ምሳሌው ነው። ስለዚህ ካህናት ሲሾሙ ምልክት ምን ይፈስባቸው ነበር? የቅባት ዘይት ላቸው ወደ ሰባት አይነት የቅባት እህሎችን የተጠቀሙ ታውቃላችሁ? ብርጉድ፣ ነጭ ሳር፣ ከርቤ፣ ኦሊቭ ኦይል ፣ ሰባት አይነት ነው። ኢንግሪዲየንቱ እና በቀማሚ ብላት አድርገ ስራው አለ የተቀደሰ ቅባት ይሁን። ከዛ ጊዜ ጀምሮ ይቀደሳል። ከዛስ አሮንና ልጆቹን ጥራ፣ ከዛስ አፍስስባቸው፣ ከዛስ የተቀቡ የእግዚአብሔር መንፈስ ያደረባቸው የሚያገለግሉ ይሆናል። ዳዊት ተቀብተዋል። ነቢዩ ኤልሳ ተቀብተዋል። ካህናቱ ተቀብተዋል። ስለዚህ በብሉይ ኪዳን መንፈስ ቅዱስ የሚሰራው የሚያገለግለው አንዱ አገልግሎት የቅባት አገልግሎት ወይም አገልጋዮችን ማስነሳት ነበር። ልክ እኛ አሁን ፋይፎልድ ሚኒስትሪ ወይም አምስቱ ኦፊሶች እንላለን አይደል? ኤፌሶን፣ ይህን ቃል ታውቃላችሁ አይደል? ወደ ላይ በወጣ ጊዜ ምን አለ? ምርኮን ማረከ፣ ለቤተ ክርስቲያን ምን ሰጠ? ከዛ ስምን አምስቱ ሐዋርያ፣ ይሄ ሐዋርያ ነው። አውራጣት ዋና ነው። አውራጣት ከሌለ መጉረስ አችልም ባይዘው። ቤተ ክርስቲያን ውስጥ ሐዋርያ ያስፈልጋል፣ ስፒሪቱ ያስፈልጋል። አሜን በለው ነብይ፣ ሰራዊት ጌታ እግዚአብሔር መልክ እንዲህ ይላል። ይህ ጠቋሚ ነው። በነብይ ያዙልኝ። ኢየሱስ ጌታ ነብይ፣ ሁል ጊዜ እንዲህ ነው። ሐዋርያ ዋና አውራ ነው፣ ይሾማል። ሐዋርያ የሚገለጠው በግሬደር ቅባት ነው። ሐዋርያ የሚሰራው እንደ ግሬደር ነው። ዱሩን መጥቶ ይመነጠራል፣ ነቢያት ይሾማል፣ ፓስተር ይሾማል፣ ቸርች ይተክላል፣ ይሄዳል። ቀጥሎ ነብይ ነው። ይሄ መሀል ጣት ያለው በጣም በጣም። ይሄ ወንጌላዊ ነው። ከፍ ብሎ የሚታየው ከሁሉ በጣም ብዙ ጊዜ ወንጌላዊ በእምነት። ወንጌላዊ ያሰግር ሲባል ሰው ውይ ይላል፣ እረ በፍጹም ወንጌላዊ ነው። ቀጥሎስ የጋብቻ የጋብቻ መጋቢ ነው። የጋብቻ ቀለበት የት ነው? እዚህ ነው የሚደረው። በኪዳን ነው፣ አደራ ነው። መንጋዎችን ጠብቅ ያስፈልጋል። ይሄ ማበላለጣት አይደለም፣ እንደው ትርጉሙ እንዲገባቸው። ሌላው አስተማሪ ነው። እቺ ወሳኝ ናት። ከጆሮ ማንዳል ቆሻሻ ምናምን፣ ጆሮ ከፋች ነው አይታል። አስተማሪ ይከፍታል፣ ጆሮ የተደፈነ ይከፍታል። አስራ ሰባቱ እንትን ይላል፣ ሰባቱ እንትን ይላል ይሄ አምስቱ ኦፊስ ይባላል። ብሉ ኪዳን ላይ ግን ሶስቱ ነበር። ባይዘዌ ኢየሱስ ክርስቶስ ሲመጣ የብሉ ኪዳኑን ሶስቱንም በላዩ ላይ ፈጽሟል። ኢየሱስ ያገለገለው እንደ ንጉስ። አሜን፣ አሜን። ማቴዎስ የእስራኤል ንጉስ ብሎ ነው የተጻፈ። እንደ ካህን ነበር፣ ያውም ሊቀ ካህን ነበር። በእኛና በእግዚአብሔር መካከል የገባ መካከለኛ ካህናችን ኢየሱስ ነው። ቀጥሎ አንተ ነብይ ነህ ብለዋለች ሳምራዊቷ ሴት። በነብይነት ኦፊስ አገልግሎ ስለዚህ ኢየሱስ ብሉ ኪዳን ሙልጭ አድርጎ አዲስ ኪዳን ላይ አገልግሉ ሌላው በነቢያቱ በኩል ሆኖ እችን በጣም ወሳኝ ናት ሶስተኛ በብሉ ኪዳን የሚሰራው በሁሉ ላይ አይኖርም ነበር ሁለተኛ ነቢይ ካህን ንጉሥ ያስነሳ ነበር ሶስተኛ በነቢያቱ በኩል ሆኖ ለእስራኤል ህዝብ ድምፅና ምሪትን መንፈስ ቅዱስ ይሰጥ ነበር በማን በነቢያቱ አፍ ለዚህ ነው መጽሐፍ ቅዱስ በነቢይ እጅ መራቸው ይላል ብሉ ኪዳን ሊድ ያደረጉ ነበር ነቢያት የሰራዊት ጌታ እግዚአብሔር አንተ ንጉሥ ስማ፣ ወደ መንገዴ ተመለስ ይልሃል። ከሰማ ይተርፋል፣ ካልሰማስ ይከስራል። ስለ ተሃድሶ ስንማር የመጀመሪያው የእስራኤል ኪሳራ ምንድን ነው ብለናል? ትዝ ያላችሁ በነቢያቱ በኩል የመጣውን የእግዚአብሔርን ድምፅ አለመስማት። ስለዚህ ለሁለት ተከፈለች። አሶር እና ባቢሎን ምርኮ አድርገው ገዟቸው። እግዚአብሔር በነቢይ አፍ ይናገራቸው ነበር። እችን ቃል እናንተ ያዟትና አንብቧት። አንዱን ብቻ አነባለሁ። ወንድማችን ደረጀ ሁለተኛ ዜና ምዕራፍ 20 ቁጥር 14። እንደዚሁም ሁለተኛ ዜና 24 20 የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌውያዊው በማታንያ ልጅ በአይኒኤል ልጅ ባንያስ ልጅ በዘካርያስ ልጅ በይዝኤል ላይ በጉባኤ መካከል መጣ፣ እንዲህ አለ፦ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ። መንፈስ ቅዱስ መጣ፣ በበንያስ ልጅ በዚህ ልጅ ታሪኩን ይናገራል። በጉባኤ መካከል መጣ። ቀጥሎስ፣ ኢዮሳፍት ስማ፣ ኢየሩሳሌም ስሚ፣ ሰልፉ የኔ ነው ይላል እግዚአብሔር። በዚህ ውጊያ እናንተ ምን አትሉም አትዋጉ። በነቢይ አፍ ምሪት ያመጣ ነበር እግዚአብሔር። ሲጨነቁ መውጫ ይሰጣቸዋል፣ ሲስቱ ይመልሳቸዋል፣ ሲደክሙ ያበረታቸዋል። እግዚአብሔር መንፈስ ቅዱስ በብሉይ ኪዳን በነቢያት አፍ ምሪት ይሰጥ ነበር። ሁለተኛ ዜና 24 20 ይህንን ነው የሚናገረው። የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በህዝቡ ፊት ቆመና፣ እግዚአብሔር እንደዚህ ይላል፣ የእግዚአብሔር ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። መልካምም አይሆንላችሁ። ሪዝኑ ምንድን ነው? የእግዚአብሔርን ትእዛዝ እየተላለፋችሁ ነው። ማን ነው የሚናገረው? እግዚአብሔር መንፈስ ቅዱስ በነቢያቱ አፍ መጥቶ የሳተውን ህዝብ ይመልስ ነበር። አራተኛ ለልዩ ልዩ አገልግሎት አገልጋዮችን በኃይልና በጥበብ ይሞላ ነበር። ቅድም ለሦስቱ ኦፊሶች ነበር። አሁን ደግሞ ከነሱ ኦፊሶች ባሻገር ልዩ ልዩ አገልግሎት ላይ አገልጋዮችን በኃይልና በጥበብ መንፈስ ቅዱስ በብሉይ ኪዳን ይመራል። ለምሳሌ ዮሴፍ ሕልም በመፍታት እግዚአብሔር በመንፈስ ቅዱስ ሞልቶት ነበር። ትዝ ይላችኋል። በሰው ምድር ላይ ሕልም አለመ ማን? ፈርዖን በጣም ተጨነቀ ከባድ ህልም ነው ያለመው። ሰባት ላሞች የከሱ፣ ሰባት ላሞች ወፋፍራሞች፣ እና የከሱት የሰቡትን ላሞች ዋጧቸው። ማን ይፍታለት? መተተኛ፣ ድግምተኛ፣ ሞራ ገላጭ፣ ሲኒ ገልባጭ መጣ። ኧረ እንደዚህ አይነት ህልም አይቼም ሰምቼም አላቀም። ንጉሱ አዝናለሁ፣ የእኔ ጋንጩር አልፈቀደልኝም፣ የኔ መተት አልፈታልኝም እያለ ሄደ። እግዚአብሔር በሱ ላይ ነበረ። ንጉሶይ! አቤት! አምላኬ እግዚአብሔር ገልጦልኛል። ምንድን አለ? አሁን በፊትህ እነዛ ሰባት ወፋፍራም ላሞች የጥጋብ የልምላሜ፣ የምትዘራውሉ የሚበቅልበት ሰባት የምርታማ ዘመን ነው። ቀጥሎስ እሱ ካለፈ በኋላ አደገኛ የረሃብ ዘመን ይመጣል። አሁን ብታከማች ግብፅ ትበለጸጋለች። ዘፍጥረት 41 38 ላይ እንደዚህ ብሎ ተናገረ። ፈርዖንም ለሎሌዎቹ እንዲህ አላቸው በውኑ የእግዚአብሔር መንፈስ ያለበት እንደዚህ አይነት ሰው እናገኛለን? እንዲህ አይነት ትርጉም የሚሰጥ እንዲህ አይነት የህልም መፍታት ፀጋ ያለበት ይሄ መንፈስ ያለበት ሰው ነው። በባዕድ ምድር ግብፅን ያሳረፈ ለዚህ አገልግሎት መንፈስ ቅዱስ ነው ጸጋን የሰጠው መንፈስ ቅዱስ ለልዩ ልዩ አገልግሎት ይሰጣል ጸጋ። ህልም ከመንፈስ ቅዱስ ነው። ባይዘወይ መፍታት ከመንፈስ ቅዱስ ነው። እንደ ቀላል እንዳታዩት እግዚአብሔር በህልም ጸጋ ብዙዎችን በመንፈስ ቅዱስ ይቀባል። ሁለተኛው ሳምሶንን ማየት እንችላለን። መሳፍንት 1325 ቀጥሎ 14 6 14 19 የእግዚአብሔርን መንፈስ በጾሪያና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ። ያነቃቃው ጀመረ ባይዘባይ ልዩ ልዩ አገልግሎት ያልኩት አንዱ የመስፍንነት አገልግሎትን መንፈስ አነቃቃው። ከዛ በኋላ ሁለቷን ቶሎ ልናገር። መሳፍንት 14 6 የእግዚአብሔርን መንፈስ አሁንም የእግዚአብሔርን መንፈስ በእርሱ ላይ በኃይል ወረደ። ጠቦትንም እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። በእጁ ላይ ምንም ሳይኖር ድንቀት ግን የሚለው የእግዚአብሔርን መንፈስ ከውስጡ ፈንድቶ ወጣ አይልም። በላይ ሁሌ የወረደበትም። ብሉ ኪዳን ሁሌ የወረደበትም ከወረደ በኋላ ይሄዳል። አዲስ ኪዳን ነው ሊኖርብ የገባው አዲስ ኪዳን አሁን ወረደበት የለም። በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ምን ይላል? ይፈልቃል። ይፈልቃል ማለት ምን ማለት ነው? በውስጡ አለ። ዮሐንስ 7፡37 ይህንንም ስለሚቀበሉት መንፈስ ተናገር። ብሉ ኪዳንስ ወረደበት ነው። ወረደበትና ከዛስ በእጁ ምንም ሳይኖር ቢላም ሰንጢም ጎራዴም ሳይኖር ደቦል አንበሳ ልክ የሆነ ነገር እንደሚቦጫጭቅ ቆራረጠው ምንድን ነው እንዲያደረገው ኃይል የሰጠው ምንድን ነው የእግዚአብሔር መንፈስ